ሰላም እንዴት ናችሁ? ዛሬ አብሲት የሌለው እንጀራ ለመጋገር አስቤያለሁ እና ፕሮሰሱን ላሳያችሁ እንዴት እንደመጋገር እና ቆንጆ ይሆናል አይሆንም ይለውንም በዛው እናያለን። ቪዲዮን ከመጀመሪ በፊት ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ እና የደውል ምልክቷን ተጫውነው ወዳ አዲስ ቪዲዮች ስለቅ እንዲደርሳችሁ። እዚህ ጋር የማቦካበትን ዕቃ አዘጋጀቻለሁ። ውስጡ እርሾ አለ። አያችሁ ይሄ ባለፈው ከጋገርኩት እንጀራ የተረፈ ማለት ነው። እዚህ ጋር ደግሞ የጤፍ ዱቄቴን አዘጋጅቻለሁ። ስለዚህ ይሄንን ጨምሬ አንድ ላይ እናቦከዋለን ማለት ነው። እርሾ የሌላችሁ ሰዎች እንዴት እንደምታዘጋጁ ካፕሽን ላይ ጽፍላችኋለሁ። ጤፌን ጨምራለሁ። ንጹሕ ጤፍ ነው ምንም ነገር አልጨምርበት። ይሄው በነገራችን ላይ እንጀራ በጣም ነው የምወደው ግን እዚህ ሀገር አሁን መስራቱ ምናምን ከልጅ ጋር ደግሞ ብዙ ስለማይመች ብዙ ጊዜ አልጋግርም። እና ትንሽ ነበር ለመጋገር ያሰብኩትኝ ግን ምንድን ነው እና ለመንጋግሬ ፍሪጅ ውስጥ አላረገውም ብዬ ያሰብኩኝ አንደኝን ብጋግር ይሻለኛል ብዬ ስለዚህ ይሄን እናቦካለን። በእጄ ነው የማቦከው። ውሃ ትንሽ ለብ ያለ ውሃ ነው። ማቦካው ትንሽ ለብ ባለ ውሃ ነው። ስለዚህ ይህንን ላብኳና ተመልሼ ልምጣ። ኦኬ ፋይናሊ በስማናተ ይህችን ላቦኮዎትኝ እጅ ዛለ። ስለዚህ ማቡኪያችንም አቀለጣጥፍና ይሄ ዳርዳሩም ምናምን ለቅለቅለቅለቅ እናደርገዋለን። ይኸው እንደዚህ አድርጌ ጨርሻለሁ። ሊጤናክቻለሁ እና ላሁለት ትንሽ ውሃ አድርጌበታለሁ። ለመጋገር ስፈልግ አቅርሬ ውሃውን ደፍቼ እንትን እንድለው ማለቴ ቅዳሜ ነው ማለት ነው። መጋገረው እንደዚህ አድርጌ እስከ ቅዳሜ ድረስ ዛሬ አንድ ለሁለት ቀን አስቀምጠዋለሁ ማለት ነው። ቅዳሜ ጠዋት ተጋግረዋለሁ። የቅዳሜውን ቪዲዮ ደግሞ ከዚህ ቀጣይ አሳያችኋለሁ። ከዚህ በኋላ ያለው የቅዳሜ ቪዲዮ ነው። እንደምታዩት ሊጤ ኩፍ ብሏል፣ አቅርሮልኛል እና እዚህ ጋር በመፍጫ ሚክስ እንዲሆንልኝ ብዬ በመፍጫ መታሁትኝ። ከዚህ በፊት የሚገርማችሁ አብሲት ጥዬ አራት ሰዓት ጠብቄ ምናምን ነበር ምጋግረው እና ይሄ ከሰራ በጣም በጣም በጣም አሪፍ ነገር ነው። እስቲ እናየዋለን እዚህ ጋ አምቦ ውሃ የን ጨመርኩኝ ምንም አይነት ውሃ አላስገባውበትም በአምቦ ውሃ ብቻ ነው ያቀጠንኩትኝ የሚበቃኝን ያህል አምቦ ውሃ እየጨመርኩኝ እንደዚህ ያቀጠንኩትኝ እዩትኝ እንዴት ኩፍ እንደሚል ባንዴ እንዴት እንደሚያምር በስማ እኔ አብሲጥዬ ጥዬ ራሱ አራት ሰዓት ምናምን ጠብቄ እንደዚህን ያህል ኩፍ አይደልኝም እውነት ለመናገር እንጀራውም እንደዚህ አይኑ ቆንጆ ከሆነ በጣም በጣም አሪፍ ነው እዚህ ጋር ለአንድ ሰዓት የሚሆን አቆየውትኝ ግን ይኸው እስቲል እስካሁን የሁላችሁ ኩፍ እንዳለ ነው። በጣም ያምራል እንጀራው እንደዚህ ካማረ በጣም በጣም ነው ደስ የሚለኝ። የእውነት ሁሌ እንዲ ነው የምጋግረው ይመስለኛል። ሳይድ ኢፌክት ምናምን አይኖረውም ማለ ላምቦሆ እስቲ የምታውቁ ሰዎች ካላችሁ ጻፉልኝ ኮመንት ላይ እዚህ ጋር እንትኔን ሞሶቤን አዘጋጀው ይዋት ከኢትዮጵያ መጣዋት፣ ሞሶብ ና ልብሴን ምናምን ቀይሬ መጥቻለሁ እና ምጣዴ ለኩሻለሁ። እስኪ ሰማ ትንሽ እንጠብቀውና ከዛ መጋገር እንጀምራለን ማለት ነው። አሰፋው በዚህ ነው ኔ በዚህ ማዞርበት ማዞሪያ ይለው እስኪ ቆንጆ ይሆናል አይሆንም የሚለውን አብረን እናያለን። እሺ አሁን ምጣዴ ሰምቷል እና እስቲ ቆንጆ ይሆናል አይሆንም ሚለው አብረን እናያለን። በሶፍት ነው ማስሰው። እሺ እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብዬ ጀምሬያለሁ። እስቲ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። ከዚህ በፊት ሞከራችሁ የምታውቁ ሰዎች እስቲ ጻፉልኝ። ወይኔ አይኑ፣ እናንተ እዩት እንዴት እንደሆነ የምሩን ነው። በስማም እንደዚህ አይነት እንጀራ ጋግሬ አላውቅም። የእውነት ወይኔ እንዴት ነው የሚያምረው! ዋው ዩቲዩብ ላይ ነበር ይሄንን በአምቦሃ መጋገር ያየሁትኝ፣ ግን በጣም በጣም በጣም የእውነት ይሰራል። እንዴ ለምንድን ነው ታዲያ ሰው እንጀራ አልወጣልን አለ ምናምን የምትሉ ሰዎች ሞክሩት። ይሄንን የእውነት በጣም አሪፍ ነው። በዛ ላይ ጊዜ ሲቆጥብስ። አብሲት በዛ አነሰ ከማለት ይሄ በጣም ግልግል ነው። እኔ ከዚህ በኋላ እንደዚህ ነው የምጋገረው። በቃ ብሲት በዛ እነሳ እያልኩ ምን አዳረቀኝ። በጣም አሪፍ ነው፣ በዛ ላይ በአጭር ጊዜ። ይዩት፣ አይኑ በዛ ላይ ከጥግ እስከ ጥግ፣ በቃ የኢትዮጵያ እንጀራ ነው የሚመስለው። እኔ በጣም ነው የወደድኩት። ቆንጆ ነው። እዚህ ጋር እርጎዬን እየጠጣው ነበረ። ለሙቀቱም ለምኑም ቆንጆ ነው ብዬ ቀዝቀዝ ያለ እርጎ እየጠጣው ይህን የመሰለ እንጀራ ጋገር ኩላችኋለሁ ምንድን ነው የሚባለው ሲያዩት አለ ያላማራ ሲበሉት ያቀራል የሚባለው የእውነት ነው። በጣም ነው የወደድኩትኝ። አይኑን ራሱ ከዚህ በፊት በአብሲት የምጋገረው እንጀራ ከጀርባ ራሱ አይን እያወጣብኝ ተቸግሬ ነበረ። ግን ይሄ በቃ እዩትኝ እንዴት እንደሚያምር አይኑ ራሱ በጣም በጣም በጣም አሪፍ ነው። እኔ ከዚህ በኋላ እንደዚህ ነው የምጋግረው። እናንተም በዚህ መንገድ እስቲ ጋግሩና ሞክሩት እና ደግሞ እናንተ የምትጋግሩበት ደግሞ የተለየ መንገድ ካለ እስቲ ጻፉልኝና ሞክረዋለሁ። ከዚህ የተሻለ ደግሞ ከተገኘ መሞከር አይከፋም እና ጻፉልኝና እስቲ ሞክረዋለሁ እናንተን ደግሞ በምን አይነት መንገድ እንደምትጋግሩትኝ እና ይሄን የመሰለ እንጀራ ዛሬ ጋገርኩኝ። በጣም በጣም በጣም በጣም ነው ደስ ያለኝ። የእውነት እምቢ ብሎኝ ተቸግሬ ነበረ። እንጀራ ግን በጣም አሪፍ ነው፣ አሁን ይወጣልኝ። ያው እንደምታዩት ነው ሲያምር፣ አይኑ ራሱ ከጥግ እስከ ጥግ ግጥም ያለ ነው። እሺ የዛሬ ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ እና አዳዲስ ቪዲዮች ስለቅ ሊደርሳችሁ የደወል ምልክቷን ተጫኑ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ ባይ።